ዛሬ ደግሞ ምንም ሰው የለም እንዴ? ሰላም አሉ ማዘር ሰላሞች። ደህና ነኝ። ሰላም እባላለሁ። ሰላም? አይ ቆንጆ ስም ነው። እኔ ደግሞ ፌሩዛ እባላለሁ። እትዬ ፌሩዛ ሀገር ያወቃት ፀሐይ የሞቃት ትዬ ፌሩዛ በጣም ደስ ይላል። ስማችሁ ደስ ይላል። እና ወዴት ይሄዱ ነው? ያው እኔማ እዚህ ጉሊት ነኝ። ትንሽ አስቤዛ ሸማምቼ ከዛ የቀረኝን ብር ደግሞ ባንክ ላስቀምጥ እየሄድኩ ነው። እውነት ወደዛ እየሄዱ ነው? እኔ ደግሞ እኮ እዛ ጋር የእርዳታ ድርጅት ዘይት እየሸጡ የአንድ ሺህ አምስት መቶ ብሩን አምስት መቶ እያደረጉ እየሸጡ እሱን ለመግዛት እየሄድኩ ኧረ እባክሽ እውነት እንዴት ያው እርዳታ ስለሆነ እዛን ይቀነስ። እንዴት አልሰማን አልሰማችሁ? ሶስት ቀን ሆኖ እኮ ሶስት ቀን አራት ቀን ይሆነዋል። እንዴት እስካሁን አልሰማን? ታዲያ የዘንድሮ ሰው እኮ ጥሩ ነገር ሲሆን አይናገርም። ዛሬ የመጨረሻ ቀን የመጨረሻ ቀን ነው ያልሽ? እንደዛ ከሆነማ ማማ ሀዋንና ነሂራ እያዳቸቸው ይምጣ። ዛሬ እኮ የመጨረሻ ቀን ነው ያልቅ። ቦታ ላይ እዛ ደርሰው እስከሚመጡ በሪዞ ከሆኑ እኮ ለነሱ መግዛት ይችላሉ። ለካሱም አለ። ታዲያ ምን እንጠብቃለን? እንሂዳ ስንት ብር ይዘዋል? አስር ሺህ ብር ይዣለሁ። እኔማ ሀያ ፍሬ ምናምን ይገዛል። አዎ ሀያ ባለ አምስት ሊትር አዎ፣ ገዛ። ለእነሱ አስሩን ብሰጣቸው ለእኔ ደግሞ አስር ሊትር ትጠቀማለሁ ማለት ነው። ነይ እንሂድ። እትዬ ፌሩዛነች ከማንጋ ነው ዛሬ ደግሞ እኮ ሀያ ፍሬ ማለት ፍሬውን አሁን አምስቱን ለሀድያ አምስቱን ደግሞ ለማማ ሀዋ ብሰጥ አስሩን ደግሞ ለኔ ባውለው ከዛ በኋላ ነበረች ማሪ እንዴ አንቺ ትዬ ፌሩዛ ጋር ቆመሽ የነበርሽ ልጅ አይደለሽ እንዴ አሁን እዛ ቆማችኋ ነበር እንዴ ከትዬ ፌሩዛ ጋር ወይኔ ወይኔ ወይኔ እኔም ብሎ ደግሞ ሰው አማኝ እኔም ብሎ ተረጂ ወይኔ አስር ሺ ብሬ አሁን ምን አባቴ ነው የሚወጠኝ እኔም ብሎ ሰው አማኝ ለራሴ ደሃ ነኝ ጭራሽ በጠራራ ፀሀይ ልዘረፍ ወይኔ አስር ሺ ብሬ ወይኔ ስልኪን ወይኔ እኔም ብሎ ሰው አማኝ ወይኔ ወይ ወይ፣ እሱ ቦርሳ የማን ነው? የራሲ ነው የራሲ ነው ነው። እስኪ ሊዮ፣ የትየ ፌሩዛን ይመስላል። ከሷን የወሰድሽው? የራሲ ነው። አምጩ አምጩ። ሊዮ፣ የራሲ ቦርሳ ነው። ስጭኝ አንዴ። ሊዮ፣ ይሄ ቦርሳ የትየ ፌሩዛ ነው። አውቀዋለሁ። የትየ ፌሩዛ ቦርሳ አይደል እንዴ? ይሄ እንዴ? ይሄ ሞባይል እሱ አይደል? የእናቴ ነው የእናቴ ነው። አዎ፣ የእናቴ ነው። እስኪ ይሄ ፎቶስ የማን ነው? የእናቴ ፎቶ ይሄ ፎቶ የትዬ ፌሩዛ ነው። ቦርሳውም ደግሞ የትዬ ፌሩዛ ነው። አሁን እውነቱን ካልነገርሽኝ ወደ ፖሊስ ጣቢያ ዥሽ ነው የሚሄደው። አልሄድም እኔ ሌባ ሌባ አይደለሁም። ታዲያ ለምንድን ነው የሰው ቦርሳ የወሰድሽው? እኔ ሌባ አይደለሁም። እናቴን አሞብኝ ነው፣ ለመድኃኒት መግዢያ ብር አጥቼ ነው። እርግጠኛ ነሽ እናትሽ ተማብሽ ነው? አዎ እናቴም በጣም ነው ያመሟት። ከጎን ማንም ዘመድ የላትም። እውነትሽ ነው። የሚጠይቀን የሚያግዘን ማንም ሰው የለም። እሺ እናትሽ መታመማቸውን እርግጠኛ ከሆንሽ ቁጥራቸውን ስጭኝ፣ ደውዬ ልጠይቃቸው። አይ እንዳነግራት እንዴ ለምን? ይህንን ከሰማች በጣም ነው የምታዝነብኝ። ይኸውልሽ እኔ ለእናትሽ የሚደውለው መታማቸውን ለማረጋገጥ እና የማግዛቸው ነገር ካለ ብዬ ነው። አንቺ አደረግሽን? በፍጹም አልናገርም። እሺ በይ ንገሪ። ዜሮ ዘጠኝ አርባ ዘጠኝ ዜሮ ሶስት ሀምሳ ስድስት ዜሮ ሶስት ሄሎ፣ ጤና ይስጥልኝ። ስምሽ ማን ነው? ሰላም? ይህ ሰላም እናት ኖት? እንዴት ኖት? ሰላም ነግራኝ ነበር መታመመውን። አሁን እንዴት ኖት? አይዞት፣ ፈጣሪ ማሮት። ከሰሞኑ መጥቼ ደግሞ ጠይቆታለሁ። አይዞት። እሺ፣ እሺ፣ እንገናኛለን። ይችላለን። ሽኖድ ሁኔታ እንግዲህ ከእናትሽ ማረጋግጫለሁ። ምንም እንኳ እናትሽ ቢታመሙ ምን ምትቸገሪ? የሰውን ነገር በመውሰድ መፍትሄ ለማምጣት መሞከር የለብሽም። ሌላ ጊዜ እንደዚህ ነገር አታድርግሽ። ምንም ቢቸግርሽም ወደ ፈጣሪሽ እንጂ ወደ ሰው እጅሽን አትዘርግ። ትማሪያለሽ። ጎበዝልሽ። በቃ ትምህርትሽን በደንብ ተማሪ። እኔ ደግሞ ከዚህ በኋላ በምችለው ሁሉ ከጎናችሁ ነኝ። እናትሽን መጥቼ ጠይቃቸዋለሁ። አንቺም ደግሞ እንግዲህ የሚያስፈልግሽ ነገር ሲኖር ስልኬ፣ እናት ስልክ ላይ ያለ ሴቭ አድርጊው እየደወልሽ እኔ የማማከር ትቻያለሽ። እሺ። አሁን ያው መድኃኒት የምትገዥበትን ገንዘብን ይሰጥሻለሁ፣ ግዥላቸውና ቶሎ ወደ ቤት ተመለሽ። እሺ፣ አሁን የመድኃኒቱን ብር ይኸው። ያጅ በጣም ነው የማመሰግነው። ምንም ችግር የለም። ደህና። እሺ። እሺ። ማን ነው? እኔ ነኝ። ስች ሰፈር ውስጥ የሚወራው ነገር እውነት ነው? ሾሻ ተሰራች የሚለኝ እውነት ነው? ደግሞ ሱም ምንድን ነው የኛ ቋንቋ ነው። ግን ተፌዛና ብሩን ተበላች ወይም ተሰረቀች የሚለኝ እውነት ነው? ማን ነው የሰረቀሽ? እንዴት ነው ያደረኩሽ ጋር ኑሮ አልበላም ነበር እንዴት አርገው ወሰዱብ ቅድም ከአንቺ ቤት በር መጣሁ ነበር። ገበያ እንሂድ ብዬሽ መታ። ከዛ አንቺ ስራ በዝቶብኛል፣ አይ ዛሬ አይመቸኝም፣ እኔ አልሄድም ስትዪ ልክ ከእናንተ በር እንደወጣሁ እኔም ደግሞ የዘካቡርን ነበረኝ አስር ሺህ ብር የቤት ስቤዛማዋርችን የቀረችኝን ደግሞ ባንክ ለማስገባት አስር ሺህ ብር ይዤ ነበር። ከዚ እንዲልሽ ሰላማዊ ሰው መስላ መጣ። ሰላምታ አቀረበችልኝ። እኔ ደግሞ ጥሩ ሳያገኘው መስሎኝ አብረን መጓዝ ጀመር። ከዚያም ወዴት እየሄድሽ ነው ብለ ጠየቀችኝ። እኔ ጅሊቱ ደግሞ በእጄ ላይ አስር ሺ ብር እንዳያስኩኝና አስቤዛ ሸማምቼበት የቀረኝን ደግሞ ባንክ ለማስቀመጥ እየሄድኩ እንደሆነ ነገርኩ። እሷን ደግሞ ስጠይቃት አንድ ሺ አምስት መቶ ብር የሚሸጠውን ዘይት አምስት መቶ ብር እዛ እርዳታ ድርጅቶች እዚህ ድንኳን ጥለው እየሸጡ ነው ስትለኝ፣ እኔ ደግሞ አምኛት አብረን መንገድ ጀመር። ለመሆኑ ምን ያህል ብር ይዘሻል ስትለኝ፣ እኔ ደግሞ ጅልነቴ እሱም አስር ሺ ብር ይዣለሁ ብዬ መንጋች ከእዛ እየሄድን እያለ ጭር ሲጠብቀው ምኑ ገንዘቡም የለም፣ ቦርሳ ውስጥ የነበረውም የለም፣ ስልኬም የለም። አስር ሺህ ብር ብርም የለም። ደግሞ እኮ የዘካ ገንዘብ ነው፣ እንዴት አላዘነማ? ይቺ ብር ማለት ለኔ ማለት ለኔ ምን ማለት ነው ታውቂያለሽ አይደል? የዘካ ብር እኮ ነች

እንዴት ነው አሁን የአንድ ሺህ አምስት መቶ ብር ሴጣ አምስት መቶ ብር ይገኛል ብለሽ በቃ ከዚህ በኋላ ሰውን አትመኝ ለነገሮችም ችኩላት እን ኧረ እኔ ከዚህ እንኳን አልሸወድም ፖሊስ ጣቢያ መልክቶች አ ኧረ እኔ አላመለክትኩም ፖሊስ ጣቢያ ዝክኩሎች ን አው አንቺ እኮ የልጅቷን መልክቶች ብትሰጫቸው ልጅቷን ይዘው ብር ሊያስመልሱልሽ ይችላሉ ሌሎችም ሰዎች እንዳይጎዱ ሶሳት ጎዳቸው። ቶሎ ሊይዟት ይችላል። ተላምን ጠብቂያለሽ። ተነስተን ይሄዳል። አሰላም አለይኩም። ወአለይኩም ሰላም። ምን ዘያለሽ? እንዴ አዎ አለ እንዴናችሁ? ዳራ ምን ነው? ምን ማለት ትንሽ ፍሯና ስልኳ ተወስዶባት እኮ ፖሊስ ጣቢያ እንደውም ላይ በቃ ጥሩ ነው። ፖሊስ ጣል ማሰባቸው አሪፍ ነው። ምክንያቱም ያው ሌቦች አንዳንድ ጊዜ የእኛ ተዘርፈን ዝም ብለን ቁጭ ካልን እቃችንም ሊገኝ አይችልም፣ ሌሎች ሰዎችም ደግሞ እንዳይጎዱ። ስለዚህ ለፖሊስ ለማመልከት ማሰባቸው ጥሩ ነበረ። እኔ ማውቀው እትዬ ፌሩዛ ጠንቃቃ እንደነበረች ነው። እንዴት አድርጋ ከእጅሽ ወሰደችው ብዬ ነው። ግብም ያለ እኔ እኮ ገርሞኝ ስጠይቃት ጥሩ ሰው መስላ ነጥቃኝ ነው የወጣችው አለች። ፌሩዛ ማንኛውም ሰው በጥሆኖ ሊቀርበን አይችልም አይደለም ማናውቀው ሰው መቶ ሲያናግረን ጥንቃቄ ማድረግ አለብን። ይህን የሚያሳዝነኝ አስር ሺ ብርና ስልኬ ውሃ በልቶ መቅረቱ። አንቺስ ቆይ እንዴት አስር ሺ ብር ይዘሽ ትይዛለሽ? አስር ሺ ብር እንዴት በጅሽ ይዘሽ ትይዛለሽ? ሲያንቀዘቅለኝ ነዋ። ሲያንቀሸቅሽኝ ቤት ያስቀምጭ። እየቆጠብኩ መቀመጥ የምችል ነበር እኮ ወይ። ለምንድን ነው ያልሽው ግን አስር ሺ ብሩን ያው እኔማ፣ ዘካ የሰጠሽኝ ብር ነበረ። ያው ትንሽ አስቤዛ ገዝቼ እኔ ደግሞ

ምን እንደማደርግልሻለሽ! ወይኔ ወይኔ! እንዲህ አጋ ምን ትፋኝ? ይሄ ብር ማለት ለኔ ምን ማን እንደሆነ አልገባሽም ማለት እኮ ነው። ቅድም እናንተ ከታች እየመጣችሁ እየተያወራችሁ እያየኋችሁ ነበረ። ከዛ በኋላ ሱቅ እርሾ ሊገዛ ሱቅ ጎራልኩና ከሱቅ ሄጄ እርሾ ገዝቼ ስመለስ ልጅ ቷ መታ ከኔ ጋር ተጋጨች እየሮጠች ነበር ና እና እቃዋ ወደቀ ምናምን አንስቼ ልሰጣ ስል ምናምን ሳያት ከአንቺ ጋር ስትመጣ የነበረች ልጅ ናት እንዴ ቦርሳውን ደግሞ ሳይሆን አንቺ ነው ከዛ ያዝኩና እንዴት እንዴት እሷን ቦርሳቶች ያለች ስላት የኔ ነው ብላ ደረቅ አለች ከፍቼ ሳይውስ ሞባይልሽ አለ ፖሊስ ጣቢያ ልጅሽ የሚሄደው ምናምን ቤስ አስፈራራት ይቅርታለች ያው ባይዘወይ ምንዘወይ ባይዘወይ ለማንኛውም ልጅቷ ሌባ አልነበረችም። ታዲያ ሰው ጋር ሰርቃ ምልት ባል እንዴት? እኔም እንደዛ ነበረ ነበር እኮ ሌባ አይደለም ስትልኝ፣ እንዴ ሰው ጋር ወስደሽ፣ እንዴ ሌባ አይደለም ትይብያት ነበር። ነገር ግን ትልቅ ምክንያት አላት እኮ። ምንድን ነው ምክንያቱም? ቶሎ በይ እና ንገሪ ነው። ታሪኩ ረጅም ነው። ና እንዴ ትይብ ፌሮሳ ልጅቷ እናቷ በጠና ታማ መድኃኒት መግዣታ ነበረና በቃ ከአቅማ በላይ ሲሆን ጊዜ ነው አንቺን እንደዛ አድርጋ ገንዘብሽ ላይ ነው የወሰደችው። ችግሩ አስገድዶት እንጂ ሰውን መስረቅ አልፈለገችም። እንደዛ ነው። ተገቢ ባይሆንም እንደዛ ነው። አሀ ናላማባት ነው ታዲያ ለምን ግማሹን አልሰጠሻትም ነበር? እኔ ዋ የእውነት እትዬ ፌሩዛ በጣም የዋህ ናት። እችን ቻለቻት። ብር ግን ከእሷ ላይም ደግሞ ግማሹን ለምን አልሰጠሽ አለች ለማንኛውም ያንችን ብር አልነካውም። ማድረግ ያለብኝ አድርጌላታለሁ። መድኃኒት የምገዛበት ሰጥቻታለሁ ለመድኃኒት መልሻ እንዲሆናት። በዛም ደግሞ አያበቃ ሄደን እንዘይራታለን ብዬ አስቤያለሁ። እንሻላ በሚያስፈልጋት ነገር ከጎና ሆናለሁ ብዬ አስቤያለሁ። አረ ችግር የለውም። እኔ አጥኒቱን፣ ገንፎን፣ የተለያዩ ነገሮችን ሰርቼ ልዥ የሚሄድላት። አሁ እንደውም እንዘይራት አሪፍ ነው። ለመመሰው መዘየር እኮ አድርጋለሁ እኛም መሳተፍ ይኖርብናል። እንሻላህ በምን ንመሸን አድርገው ደሞ እነታ መመሰው ዛሬ ነገ እየተባለ ቀጠሮች ስጠር፣ ነገ በጠዋት ነው ሄደን የምንዘይራቸው ንሻ። አዎ በቃ ስልኳንም ስለያዝኩኝ እናትዬውን ደውለን ሄደን ዘይራቸዋል።